ሰላም ጤና ይስጥልኝ። ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ወሳኝ ወሳኝ ቅር ያሰኙኝና ሌላም ሰውንም ቅር ሊያሰኙ የሚችሉ ሁለት አሳብ አንስተዋል፣ የዳኒ ጓደኛና ራሱ ዳኒ ማለት ነው። ይሄ በጣም ትልቅ ችግር የሚፈጥር ነገር ነው አሰብኩኝና በዚህ ዙሪያ ቪዲዮ መስራት አለብኝ አሁን ላይ የበለጠ ብሩኬን እና ሀይሚል ሊያግባባቸው ያልቻለው እንደዛ አይነት ነገር የምናደርገው ነው። ይህንን እያደረግን እያዩም ሊሆን ይችላል በሚለው አሰብኩኝና ይህንን ቪዲዮ መስራት እንዳለብኝ ወሰንኩኝ። እሱ ምንድን ነው ዛሬ የዳኔ ጓደኛ ለሀይሚ ለአንቺ ክብር ስል ነው አለ። መጀመሪያ አንተ ብሩኬን ያላከበርህ ሀይሚን ልታከብራት አትችልም። ሀይሚ ማለት ብሩኬ፣ ብሩኬ ማለት ሀይሚ። ስሬስ የተጣሉ መስሎ ከሆነ እንደዚ የምታኮበኮበው እንደ ቆቅ ማለት ነው። ስረ ስርዓት ያዝ። ብሩኬና ሀይሚ መቼም አይለያዩም። መቼም ቢሆን ደግሞ በእንደናንት አይነቶቹ እንደዚህ በምታንሿክኩት ወሬ እነሱን ለመለያየት ነው እንደዚ የተነሳችሁት፣ አድባችሁ በአንድ ላይ መቼም አይለያዩም። ሌላው ነገር ደግሞ ለአንቺ ክብር ነው ስላለ ለሀይሚ፣ ይሄ ልጅ እዛ አንበሳ ምናምን እያላችሁ የምታሽቃብጡ እውነት ሃይሚን የምትወዷት ከሆነ እንደዚ አታሽቃብጡ። ለምን ብሩኬ ይሰማዋል። እናንተ ይሄንን ስታደርጉ ብሩኬ ይሰማዋል። በቃ አንድ ቦታ ላይ ተሽላችሁ መገኘት አለባችሁ። ምናልባት እኮ ብሩኬን እንወዳለን ያሉ ሰዎች በሆነ ነገር ጎድተዋችሁ ሊሆን ይችላል። ብሩኬን ቢሆን እንደዚህ የተባለው እነሱ እነሱ እንደዛ ያሽቃብጣሉ ምናምን ብላችሁ ልታስቡ ትችላላችሁ። ኖ እናንተ ከዛ ሰው ተለሽላችሁ መገኘት አለባችሁ። እስቲ እናንተ መጀመሪያ ተሽላችሁ ተገኙና እነዛ ሰዎች ይህንን እንትን ይበሉ። ውዶቼ እኔ ሀይሚን ነፍሴ እስከሚወጣ እወዳታለሁኝ። ብሩኬንም በሀይሚ ስር ነው የማየው ማለት ነው አለቀ። ለእኔ ሁለቱም አንድ አይነት ናቸው። በእርግጥ ልክ እኮ ነው፣ እሱ ልክ ነው አባባሉ። ሃይሚ በየቦታው ትንሹም ትልቁ የሚያከብራት ናት። እናቃለን፣ ይሄ በጣም እናቃለን ከሚባለው በላይ ነገር ግን ይሄ የወንዳልጫ ብሩኬን ያላከበረ ሃይሚን ሊያከብር አይችልም። ለዚህ ንግግሩ ስነ ስርዓት ማድረግ አለበት። ከልቡ መስሏችሁን? እንዲ ብሩኬን እንዲጠላት እንዲጠረጥራት፣ እሷን ለማስጠላት ያደረገው ነገር እንጂ ከልቡ ያለ ይመስላችኋል እንዴ? እናንተ እዛ ጋ አንበሳ እያላችሁ የምታሽቃብጡት ብሩኬ እኮ ያ ያለ እዛ ጋ። አንድ ሁለተኛ ነገር ደግሞ ዳኒ ተብየው ድክመቴ ነሽ ለአንቺ ብዬ ነው ምናምን እንደዛ አይነቱን ነገር በጣም ደጋገምከው፣ አልበዛ መሰለ ግ እንዴ? እኔ በዚሽ ምድር ላይ አሁን ላይ ስኖር የእኔ ድክመት እናቴ ናት። እናቴን ካጠሁኝ የምኖር ራሱ አይመስለኝም። ለእኔ በጣም ድክመቴ የምላት ለብሩኬም ድክመቱ ሀይሚ ናት፣ አጠገቡ ስላለች ማለት ነው። እናቴ እናቴ ያልኩትኝ ልክ እንደ እናቴ የምወደው በሕይወቴ ውስጥ ሰው ስለሌለ ነው እናቴ መርጬ ያደረኩትኝ። ብሩኬ ግን ሀይሚ የሚወዳት ልጅ ነች፣ በስሩ ያለች ሴት ናት። ለእሱ ድክመት ሀይሚ ነች። አንተ ድክመቴ ምናምን ነገር ያቺ ሱ ሴት ሄደች። አንተ ድክመት ምን ሆነህ ነው እንደዚህ በጣም ያዙ ይልቀቁኛል። ድክመቴ የነሽ ለአንቺ ብዬ ነው ምናምን ልጆቹን ለማለየት ነው እንጂ ለሌላ ነገር አይደለም። ምንም ፋይል የለህም በውሸት ልጁን በቃ ስሙን ለማጥፋት አየክ አይደለም። በክብሩ እንደማይደራደር አሳየክ። ብሩኬ በክብሩ እንደማይደራደር ማንም ሰው በክብሩ አይደራደርም። በተለይ ደግሞ በውሸት ስም ማጥፋት ልክህን ያሳየክ እስቲ አንተ እሱን አንተ እሱን ልትከስ ነው አደለ? አንተም በሐሰተኛ መረጃ እኮ ሰውን ስም ማጥፋት ያስከስሳል። ልክ ብሩኬ ብቻ መስሎ ከሆነ ከርቸሬ የሚገባው አንተም አብረው ተያይዘ ከርቸሬ ትገባለ። ማን ገብቶ ማን ይቀራል? አንተ እንዳሰብከው ተንኮል ከሆነ ነገር ግን እሱ አንተ ባልከው ምንም ሊሆን አይችልም። ግን ማለት ነው እንደነዚህ አይነቶችን በብሩኬና በሃይሚ ህይወት ውስጥ ገብተው የሚያመሰቃቅሉ ሰዎችን የሆነ ነገር ሲናገሩ አንበሳ እያላችሁ አታሽቃብጡ። ከዚህ በፊት እንዴ ብሩኬና ሃይሚ ፕራንክ ቪዲዮ ረጅም ሲሰሩ በጣም ጥላቻችሁን ታሳያላችሁ። የብሩኬ ወዳጅ ነኝ ምናምን በች አሁን ዛሬ ብሩኬ በእህቶቹ ኮራ፣ ብሩኬ አመሰገነ አመሰገነ እኮ ምናምን እያላችሁ እያሽቃበጣችሁ ያላችሁ ሰዎች አላችሁ። ሃይሚ መኮ የምትኮራባቸው እህቶች አሏት። ወታ መናገር አቅቷት አይደለም። እሷ እንደዛ በምትናገርበት ሰዓት ክፍተት ይፈጠራል እርስ በራስ ልጆች ይጣላሉ ብላ አስባ ትተው ነው እንጂ ወታ እንደዛ ማውራት አቅቷት አይደለም። ገባችሁ? ምናልባት ብሩኪ አሁን ከሃይሚ ጋር ተጋጭቻለሁ ብሎ የተናገረው ነገር ሊሆን ይችላል። ምናልባት ስሙ እየጠፋ ባለበት ሰዓት ስሙን ለማጥራት ብሎ ሊሆን ይችላል። እዛ ጋር ያመስግኗችሁ ያለፈው ማለት ነው። ነገር ግን በዚህ ልክ ግን ሀይሜን ቅር የሚያሰኝ ነገር አታሽ ቃብጡ ብሩኬን ቅር የሚያሰኝ ነገር አታሽ ቃብጡ አንዳንድ ቦታ ላይ ተሸንፋችሁ ተገኙ፣ ሁሉ ጊዜ ስታሽቃብጡ አሁን ሲበዛ ነገሩ አልደበራችሁም? አላስጠላችሁም? የብሩኬና የአይሚ ፍቅር የድሮ አልናፈቃችሁም? እንደ በክርስቶስ አሁን ብሩኬ የአንችና የኔ ነገር አውቅቷል ሲል ዛሬ እግዚአብሔርን ነው የምላችሁ። ውስጤ በጣም ነው የከፋኝ፣ በጣም ማለት በጣም ከመከፋት ባሻገር በስነስርዓት እንኳን አላወረሁኝም። ቪዲዮ ስሰራ በስነስርዓት አላወረሁኝም እና የለመዳችሁት ሰው አብሮነቱን ስትመኙለት የነበራችሁ ሰው የሆነ ሌላ አንግል ከእነሱ ውጭ ሶስተኛ አካል መጥቶ ለእነሱ መከፋፈልና ለእነሱ መራራቅ ለእነሱ ክፍተት የሚፈጥር ሚኒንግለስ የሆነ አስተሳሰብ አመለካከት ካለው ሰፖርት ዝግ አታድርጉት አትደግፉ በቃ በቃ ሃይሚን ያላከበረ ወይንም ብሩኬን ያላከበረ ሃይሚን ሊያከብር አይችልም አለቀ በቃ አለቀ እዚጋ እናንተ አይመለከታችሁም። ብሩኬ ሃይሚን ይጠላታል። አይመለከታችሁም። ስለሚተዋወቁ ስለሚገናኙ አብረው ስለሆኑ መሰለኝ ዛሬ የመጡት አብረው ስለሚያገኛት መሰለኝ። ሲጠራት የመጣችሁ አደለ ብሩኬ፣ ስጠረው ሃይሚ የሚመጣው እዛ በአካል ስለሚያገኛት መሰለኝ። እና ታዲያ ለምንድን ነው እኛ እዝጋ ስልክ ላይ ሆነን የምናሽቃብጠው? ምናልባት እኮ እኛ በምንናገረው እኛ በምንረውረው ቃላት ሃይሚ ልትችል ትችላለች፣ ትችል ይሆናል መልስ ላሰጥም ትችላለች። የሁሉም ልብ ይለያያል። ታጋሽ አድርጎ የፈጠረው ሰው አለ። አንዳንድ ጊዜ ደግሞ የዋ ሰዎች መታገስ አይችሉም፣ ቶሎ ነው የሚከፋቸው። ቶሎ ሲከፋቸው ደግሞ የውስጣቸውን አውጥተው መናገር ይፈልጋሉ። ስለዚህ ብሩኬ ደግሞ ብዙ ጊዜ ይናገራል ቅሬታ የሚፈጥርበትን ነገር። ለምን ይመስላችኋል? የዋ ስለሆነ ውስጡ ማስቀመጥ ስለማይችል በቃ ሌለ ስለማይችል ነው እዚህጋ ሀይሜም ዝም ብላ የምታሳልፈው ነገሮቹን እንዳይባባሱ እያለች ነው። ወታ መናገር አቅቷት አይደለም። በቃ ወይም አይመጠነኝም፣ ይሄ የፈለገው ሰው የፈለገውን ነገር ሊያወራ ይችላል። አይመጠነኝም እኔም ብላ አልፋ ሊሆን ይችላል። እኛ ደግሞ ለልጆች እስቲ የምንወዳቸው ከሆነ እንጠንቀቅላቸው የምናደርገውን ነገር ማለት ነው። እውነቴን ነው። ከልብ ሰውን የሚወድ ሰው ለሆነ ነገር ቶሎ አይቸኩልም። እውነት አንዱን እኔ ከልቤ ወዳችኋለኝ ምናምን ነገር ስትሉ የኖራችሁ ሰዎች ናቸው አብዛኞቻችሁ አሁን ላይ ብሩኬና ሃይሚ እንዲራራቁ እያደረጋችሁ ያላችሁት። እኔ እውነቱን ስነግራችሁ፣ እውነት እኔ እውነቱን ተናግሬ በቃ መሸበት ማደር አለቀ። ሲጀመር እውነት ተናጋሪ አይወደድም። ማንም ሰው ይወደኛል የሆነ እንትን ይለኛል ብዬ አይደለም። ያዩትን እውነትን ትክክለኛውን መሆን ያለበትን ነገር ነው የምናገረው። አለቀ ማንም ሰው ሀሳቤን ይደግፍ። አንድ ሰው አንድ ሰው እንኳን ተደገፈኝ እኔ በቂ ነው አለቀ። ሰው ይደግፈኛ ብዬ አይደለም ሀሳቤን ሼር የማደርገው፣ ግን አንድ ሰው እንኳን ተሰማኝ ለእኔ በቂ ነው። ሌላውን ትታችሁት ማለት ነው። እና ይህንን ነው ማለት የምንፈልገው። እና ለሁሉም ነገር እንረጋጋ። አንድ ቸኩል ልጆቹን የሚያስቀይም ነገር፣ ክፍተት የሚፈጥር ነገር አናድርግ። ለማንኛውም ላይክ ሼር አድርጎ ሀሳብ አስተያየት ካለ በኮመንት አስቀምጡ።